የንግዱ ማህበረሰብ ጤናማ የንግድ ስርዓት እንዲኖር በማድረግና ለሰላሙ ዘብ በመቆም ኃላፊነቱን መወጣት እንደሚገባው ተገለጸ። የለገሂዳ ወረዳ ንግድና ገበያ ልማት ጽሕፈት ቤት ከወረዳው የንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር ኢትዮጵያን ይዙ በሚል መሪ ቃል በተከበረው የንግድ ቀን በዓል ቀን ላይ የንግዱ ማህበረሰብን ጨምሮ ጥሪ የተደረገላቸው አጋር ተቋማት ተሳታፊ ሆነዋል። በመድረኩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የንግድና ዘርፍ ማህበራት ምክትል ፕሬዝዳንት አቶ መሐመድ ተገኝ የንግድና ዘርፍ ማህበራት ምክር ቤቱ ከተቋቋመ ጀምሮ የነበረውን ተሳትፎ በተመለከተ ሲናገሩ የንግድ ማህበረሰብ ላይ በሚያጋጥመው የአሰራር ማነቆች ለመፍታት ያመች ዘንድ መንግስት አደረጃዎች እየደገፈ በማድረግና የንግድ ዘርፍ ማህበራት ምክር ቤት በአዋጅ ቁጥር 34595 መሰረት በሰኔ 2005 ዓም በ38 አባሎች በመያዝ የንግድ ተቋም እውቅና ተሰቶታል። ምክር ቤቱም ከተቋቋመ ጀምሮ የንግዱ ማህበረሰብ እና የመንግስት ተቋም እንዲያገናኝ ድልድይ በመሆን በርካታ ጉዳዮችን ለመፍታት ጥረት ተደርጓል። የለገሂዳ ወረዳ ዋና አስተዳዳሪ አቶ ሙሳ ተገኝ በመክፈቻ ንግግራቸው የንግድ በዓል ቀን መከበርን ዋና ዓላማ እንደሚከተለው ገልጸዋል። የዚህ ፕሮግራም ዋነኛ ዓላማ በንግድ ዘርፍ ውስጥ በንግድ እንቅስቃሴ ውስጥ እየገጠሙ ያሉ ተግዳሮቶች ምንድን ናቸው? እየገጠሙ ያሉትን ተግዳሮቶች በውይይት ለመፍታትና የመፍትሄ ሃሳብ ለማስቀመጥ አንዱ የችግራችን መውጫ እንግዲህ ይሄ ውይይትና ይህ ፕሮግራም ነው። በዚህ ፕሮግራም ላይ ተገኝቶ አለመውጣት፣ በዚህ ፕሮግራም ላይ ተገኝቶ አለመታደም የነጋዴው መብት ተብሎ አይወሰድም። ምክንያቱም ይሄ ፕሮግራም እዚህ በኛ ቦታ ብቻ ተካሂዶ የሚቀር ፕሮግራም አይደለም። ከወረዳ ጀምሮ እስከ ክልል ድረስ የራሱ ፕሮግራም አለ። በዚህ ፕሮግራም ላይ የሚመለከታቸው ባለድርሻ አካላት እየተገኙ በንግዱ ዓለም ውስጥ በንግዱ ስርዓት ውስጥ እየገጠሙና የተስተዋሉ ችግሮችን ውይይት ተደርጎ ቦታ የሚቀመጥበት መድረክ መሆኑን መገንዘብ ያስፈልጋል ማለት ነው። ነገ ሊመጣ ነጋዴ ሊኖረን አይገባም። ተንቀስቅሶ ሊመጣ ሊኖር የሚችል ነጋዴ መኖር የለበትም። ሱቁ ታሽጎበት ሊመጣ የሚችል ነጋዴ መኖር የለበትም። ምክንያቱም የንግድ ስርዓታችን በአዋጅና በመመሪያ የሚመራና የምንተዳደር ነው ማለት ነው። ስለዚህ የንግድ ማህበረሰባችን ለሚመራው ተቋምና ለሚያስተዳድረው መዋቅር ተገዢና ሕግ አክባሪ መሆን መቻል ይጠይቃል ማለት ነው። በለገሂዳ ወረዳ ንግድና ገበያ ለማጽፈ ቤት ኃላፊ በአቶ አድማሱ ቦጋለ የማወያ ሰነድ ቀርቧል። ሶስት የህዝብ ክንፎች አሉ እንደተቋም ንግድ ምክር ቤቱ አሉ ዘርፍ ምክር ቤቱና ነጋዴ የሴቶች ማህበር የሚባል የህዝብ ክንፎች አሉ። እነዚህን ማጠናከርና ራሳቸውን ችሎ እንድማደርግ ነው። ሌላው ዕድሜያችንን ሲፈትነን ተቋማችንና የተቋማችን ባለራ ሲፈትነን የቆየው የንግድ ምዝገባና ፍቃድ እድሳት ተግባር ዋናው ተግባራችንና ሊመከርበት የሚገባ ነው። በተሳታፊዎች በኩልም የተለያዩ ሀሳብና አስተያየቶች ተነስተዋል። በቀረ በየአመቱ የሚነሱ ትልቅ የነጋዴው ማህበረሰብ ጥያቄ ሆኖ እየተነሳ ያለው ይኸው የመብራት አገልግሎት በመሆኑ ለበርካታ ጊዜያቶች ሲነሱ ለበርካታ ጊዜያቶችም የተለያዩ የመፍትሄ አባጫዎች ሲቀመጡ እናያለን። እነዛ የምትሳይ ጠጣዎች ግን እስካሁን ምናልባት እኔ የመብራት አገልግሎት ሰጪ ተቋሙ ቢኖር ጥሩ ነበር። እንዴት እንደሆነ እዚህ እንደ ወረዳችን ወረዳችን ላይ ተቋሙ መኖሩ በራሱ ትልቅ ነገር ነው። እሱን ማመስገን ተገቢ ነው። ግን ደግሞ አገልግሎቱ በተናገርኩ ትክክል ነው ወይ? እኔ ዋሽቼ ነው። ዋሽቼ ከሆነ ታረማለሁ። ትክክል ከሆንኩ ደግሞ የወረዳው መንግስት ቢሆን የሚመለከተው አካል ይህን ጥያቄ ይዞ አዘውትሮ ሊሰራ የሚገባው ጉዳይ ነው ብዬ አምናለሁ። ከዛ በተጨማሪ ግን ነጋዴው ማህበረሰብ እንደ ነጋዴ ማገልገል ያለበት ማህበረሰብ በቅንነትና በታማኝነት ሁላችንም እንድናገለግል የሚል መልእክት ለማሳለፍ ፈልጋለሁ። ችግር ያለው ሰው ሊኖር ይችላል። ያን ችግር ህብረተሰቡ በአንድ ሆኖ በጥምረት ነው የሚፈታው እንጂ አንድ ሰው ችግር ያጋጠመውን ነገር በአንድ ሰው በግለሰብ ብቻ እየቀረበ ከሆነ ያ ግለሰብ ይጎዳል። ነው ለወደፊቱም ቢሆን ማለት ነው እንደዚህ አንድ ጋ ሆነን ችግሩ ቢፈታልን ንግድ ላይ ያለ ነገር ሁላችን እየተጎዳን መሆኑ ይታወቃል። እኛ ዳቦምና ምርት ሰዎች ጉዳታችን ያለ ገንዘባችንም ከስሮ እንደገና ኪሳራም ላይ ሁለመናችንም እንደገና ደግሞ ለእንትንም ከፍለም ማለት ነው ለሰራተኛም እየከፈል እየተጎዳንም መሆኑ ይታወቃል። ያ መሆኑ የሚገባው ምንድን ነው? እንደዚህ ተገራይተን ተባላይ ያላችሁት አካሎች እናንተም እያቀረባችሁልን ውይይቱን እንደዚህ እየተካፈል ብንሰራና ብንወያይ ደስ ይለኛል። የዛሬው ፕሮግራም ጥሩ ነው። ማህበረሰብ ለማንገላታት ተብሎ በገበያ ቀኑ ብር እንዳይንቀሳቀስ የቀኑ የሊሚት መጠኑ የሚወሰንበት ከፈለገ አንድ ሺህ ይላል ከፈለገ ሁለት ሺህ ይላል በዛን ሰዓት ነጋዴው ማህበረሰብ ሆን ብሎ የስራ ሁኔታውን ለማበላሸት ተብሎ የሚሰራበት ሁኔታ ይታያል። ንግድ ባንክ ላይ ማለት ነው። ባንክ ቤት መሄድ የሚችለው ገንዘብ ገቢ የሚያደርግ ሰው ብቻ ነው። ባንክ ላይ ያለው ገንዘብ መቼም ካለቀ ከየትም አይመጣም። ያለውን ግን ማስጠቀም አይፈልግም። በባለፈው ቅዳሜ ለመስ ሰው አንድ ጊዜ ወጭ ካወጣ ገንዘብ ማስተላለፍ አይችልም። እኔ እንኳ ሁለት ጊዜ ነው የሄድኩት። በቃ ያለው ነገር ስትሄድም ትጣላለህ። መብትን ለማስከበር ስትል የባንኪ ሊሚት መጠኑ በቀን ሃምሳ ሺህ ታወጣለህ ከሌለ ደግሞ ተግባብተህ አስተላልፈህም ውጭ ልትጠቀም ትችላለህ። አንተ 50 ሺህ ብር ታወጣህ ግን ወይም አስር ሺህ ብር ታወጣህ መልሰ ሌላ ሰው ማስተላለፍ አትችልም። አታስተላልፍም ተብለህ ተብለህ ትከለከላለህ። ይሄ በቃ የግል ድርጅት ነው የሚሆነው የመሰለው በቃ ሁለቱ ባንኮች ላይ ያለው ነገር የግል ድርጅት ነው፣ መገልገል አትችልም። ንግዱን በዚህ ሁኔታ ራሱ ማሳለጥ አይቻልም። እና ይሄንን ቢታይ ታይ ነው ነው ለባ ተዘፍቶ ነበር ነው ቤት ነው የሚሰራው። አንድም ሳይቀር ነው የተወሰደባት። ምንም ሳይቀር ተወስዶባት ግን ምንም መፍትሄ የተሰጣት የለም፣ በህብረተሰቡም የተሰጣት ነገር የለም፣ በመንግስትም ደረጃ ምንም የተፈታላት ጉዳይ የለም። እና ይሄን ጉዳይ ቢታይ ነው ምክንያቱም ኪሳራ፣ ትልቅ ኪሳራ የሚመጣ ይሄነው በቀረበው ሪፖርትና በተነሱ ሀሳቦች ዙሪያ በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቷል። ደንበኛ ነው የምናስተናግደው። ቢያንስ በዘንድሮ አመት ከሰባ ሚሊዮን በላይ ብድር አንቀሳቅሰናል ለወረዳው ማህበረሰብ መሀን ወደ ሶስት ሺ አምስት መቶ አርሶ አደር መሀን። ስለዚህ አርሶ አደር ብድር ይመልሳል ለአርሶ አደር መሰ ብድር ትሰጣለህ እንደ የወቅቱ ሁኔታ እንደ ጥሬ የገንዘብ እንቅስቃሴው ሊሚት የሚሆንበትም ሁኔታ አለ። ካሽ ደግሞ ካለ አገልግሎት ምሰጥበት ሁኔታ አለ። ምክንያቱም ምንም ስለማያደርግልህና ጥሬ ገንዘቡ ግን ካለ ምንም አይሰራም። ወይ ለብድር አገልግሎት መዋል አለበት፣ ወይም ለገበያ አገልግሎት መዋል አለበት። በሴቪንግ መልክ ዊዝሯል እየሆነ የሚለው ነገር ማንኛውም ሰው እንዲረዳልን የሚል ነገር ነው ያለ። ከዛ ውጭ ቆጥቡልን። እዚህ ያለ ነጋዴ ማህበረሰብ፣ ጸደይ ባንክ አጋራችሁ ነው፣ እውነቱን ከተነጋገር ማለት ነው። ምክንያቱም አርሶ አደሩ ብድር በወሰደ ሰዓት፣ ብድር በመለሰ ሰዓት ግብይት ከናንተ ፈጽሞ ነው የሚሄደው። ስለዚህ በቀጥታ ምን በተዘዋዋሪ እናንተም ተጠቃሚ ናችሁና በዛን መንገድ ተቋሙ የቁጠባ አቅማችሁ በተቋሙ የማጠናከር ስራ ብትሰሩ ጥሩ ይሆናል የሚል ነገር ነው ያለኝ፣ አሉ።